ሰው በውጫዊ ድርጊት በውጫዊ ስጦታ በፍጹም የምስጋና ሰው ሊሆን እንደማይችል መጽሐፍት ይናገራሉ። በምስጋና ውስጥ ምስጋና የሚሰው ያከብረኛል ማዳኔን የማሳይበት መንገድ በዛለን እንደተባለ እያቸው ብዙ ስለለመን የምንቀበል ስለሚመስለን ብዙ ስለጸለይን የምንቀበል ስለሚመስለን በምስጋና የተቃኘ ነፍስ ስለሌለን ብዙ ትዳር እና ብዙ ቤተሰብ ብዙ ሀገር በሀዘን ውስጥ እንደሚኖር ልነግራችሁ እፈልጋለሁ። ሁልጊዜ በነገር ሁሉ አመስግኑ እንጂ በአንዳች አትጨነቁ፣ ዘወትር አመስግኑ፣ ይህም የእግዚአብሔር ፍቃድ ነው እንደተባለ በመልእክት በወንጌል ላይ፣ በዚህ ክፉ ዓለም፣ ብዙ መከራ በሞላበት ዓለም ውስጥ ያለ ማቋረጥ ማመስገን እንዴት ይቻላል? ዛሬ እሱን ነው እንግዲህ ላካፍላችሁ የምፈልገው። እነዚህ አስር ለምጻሞች አንዱ ይመስለኛል ሳምራዊ ነው ቃሉ እንደሚል ዘጠኙ የአብርሃም ዘር ይመስሉኛል ግን ለምጻሞች ናቸው ለምጽ በጣም ከባድ ነው ዘሌዋውያን ውስጥ እና ከሰው ትርቅ አለ ስድስት ፊት ያህል ሰው ሳታውቅ ከነካ በድንጋይ ነው የምትወገረው እና እንደ አምቡላንስ ነው የምትጮኸው ርኩስ ሰው መጥቻለሁ መንገድ ልቀቁ መንገድ ልቀቁ ትላለ ማለት እና ሰው አይነካህም እንዲያውም ከሞት ትንሽ ከፍ ያለ ከህያዋን ሰዎች ያነሰ ተደርጎ ነው የሚቆጠረው ባይሁድ ማህበረሰብ ለምጻም ሰው መንግስተ ሰማይ አይገባም ሁሉ ይላሉ እና እንደ ኃጢአተኛ እንደ ተረገም ነው የሚቆጠረው። እና እነዚህ አስሩም በእንዲህ ያለ መቅሰፍት ውስጥ ነበሩ ማለት ነው። ግን የሚገርማችሁ አስሩም ይምሰሏችሁ እንጂ ዘጠኙ ናቸው ለምጻሞች። አስረኛው ውጫዊ ስጋው ቢታመምም ነፍስና ልቡ በደዌ የተመታ አይደለም። አስሩም አንድ አይነት ጩኸት ነው የጮሁት መቼም ሰው የሚፈልገውን ሲያገኝ ታውቃላችሁ አንድ ነው ይስማማል። እና እንዲምራቸው ጮሁ፣ ሰገዱለት። በትህትና ርቀው ነው እንዲሁም የለመኑት። እና ለአስሩም ሰማይና ምድርን የፈጠረ ጌታ የፈውስ ቃል አመጣላቸው። አንድ ድምፅ ነው፣ እኩል ምረት፣ እኩል ፈውስ ነው የሆነላቸው። እንደምታዩ ከአስሩ ግን አንዱ ነው የተመለሰ። ለምን ዘጠኙ ወዴት አሉ ብሎ እንደጠየቀ እኔም ልጠይቃችሁ ዘጠኙ ይሄን የሚያክል ለምጽ ተፈውሰው አይደለም ነቢይ አይደለም ሐዋሪ አይደለም ጌታችን ኢየሱስ ክርስቶስ ቃል አውጥቶላቸው እንዴት ወደ እሱ ሊመለሱ አልቻሉ? ልመናቸው ተሰምቶ የፈለጉትን አግኝተው ለምን አልተመለሱ? የጌታም ጥያቄ ይሄ ነው። ከዚህ ልዩ ወገን በቀር እግዚአብሔርን ሊያመሰግን ሊያከብር የተመለሰ የለምን። ታውቃላችሁ ምስጋና እግዚአብሔርን ከማክበር ጋር የተገናኘ ነው። አንዱ እግዚአብሔርን የምናከብረው በምስጋናችን ማንነት ነው፣ የምንመዘነው ማለት ነው። ሂድ እምነት አድኖሃል አለው። እና ተመልሶ ከሰገደበት ተነስቶ ሄደ እና አመስጋኝ ዘጠኙ ለምን አልሆኑ? እንግዲህ ሳጠናን የመጽሐፍትን ሳጠና ያገኘሁት እነዚህ ሰዎች ምስጋና ሙጥጥ ውሎ ያለቀባቸው በለምጽ ሕይወት ውስጥ ሳሉ ነው። እና እግዚአብሔር ለምንድን ነው በለምጽ የመታን ከሌሎች ሰዎች የተለየ ኃጢአት ምን አርጌ ነው ቀስ በቀስ በማጉረምረም ከውጫዊ ለምጽ ይልቅ ልባቸው በእግዚአብሔር ላይ ሀሳባቸው ተለውጧል ማለት ነው። እግዚአብሔርን እንዳያመሰግኑ ከጌታ ያጣላቸው ምንድነው? ምድራዊ ለምጽ ነው ማለት ነው። ስለዚህ ሲፈወሱ ለማመስገን አቅም ያጡት በህመም ውስጥ እያሉ ከእግዚአብሔር ጋር ስለተጣሉ ነው። በነገር ሁሉ በመከራም ውስጥ ማመስገን ካልቻልክ፣ ጸሎት ሲመለስ ማመስገን አትችልም። ይህን ላካፍላችሁ እፈልጋለሁ። ስለዚህ እናቴን ምን ባረግላት ታመሰግናለች ሲል፣ ምንም ብታረግላት አታመሰግንም ያልኩት ለዚህ ነው። ሴትየዋ በመከራ ውስጥ ሆነው እግዚአብሔርን ማመስገን ካልቻሉ ቤት ገዝቶ ቢሰጣቸው ያመሰግናሉ ማለት አትችሉም። ምናልባት ለአንድ ሳምንት ያመሰግኑ ይሆናል እንጂ ሌላ አውራቂስ የቤት ስራ ይመጣባቸዋል። ሁሌ እንደ እስራኤሎች በማጉረምረም ነው የሚኖሩት። የውስጥ አመለካከታቸው ካልተፈወሰ በቀር ምስጋና ከልብ የሚፈልቅ እንጂ በውጫዊ ነገር የሚመጣ አይደለም። እንደ እስራኤል ልጆች መና ብታበላው ከአለት ውሃ ብታጠጣው በኤርትራ መሃል አሳልፈ ብትሰጠው ዛሬ ከበሮ ይዛ ነገ ማጉረምረም ውስጥ ነው። ምስጋና ለምነ በምታገኘው ጸልየ በተቀበልከው ነገር አይደለም ማለት ነው። የህሊና መነጽርና ውስጣዊ ማንነት ካልተፈወሰ በቀር ሁልጊዜ ማመስገን አትችልም ማለት ነው። ስለዚህ ይህ ለምጻም ሰው እየጮኸ በሰው ፊት በትህትና በግንባሩ ወድቆ ያመሰገነው ስለ ስጋዊ ሰውነቱ ስለተፈወሰ ብቻ አይመስልም። አያች በለምጽ ውስጥም ሆኖ በደረሰብኝ ሁሉ አንተ ጻድቅ ነህ ብሎ አየህ፣ እግዚአብሔርን ማመስገን የቻለ ሰው ነው። ስለዚህ ነው አንዱ አመስጋኝ ለመሆን በሁሉ በደረሰብን የማመስገን ቅኝቱ ስንኖር ነው። በሁሉ እኔ ባይገባኝም እግዚአብሔር ጻድቅ ነህ ብለ ብለህ በመከራም እያለ ማመስገን ካልቻልክ ልመና ቢሰጥህም ማመስገን አትችልም። ኢቭን ያመሰገን ይመስለናል እንጂ ነገ ያውንን፣ ለምን አበሳችን ብዙ ነው፣ ስንክሳራችን ብዙ ነው። እና እያንዳንዱ ሊመለስልህ አይችልም። በወደቀ ዓለም ውስጥ ነው ያለው። ዛሬ ህመም ቢፈወስ፣ ሌላ በሌላ ችግር ትጠቃለህ። ግን በነገር ሁሉ እግዚአብሔርን ለማመስገን የተቃኘ ማንነት ያለው ሰው እሱ ነው እግዚአብሔርን ያከበረ እሱ ነው በምስጋና ህይወት ውስጥ ያኖረ ይህ ትምህርት በእርግጥ ቀላል አይደለም። ስለዚህ የተሰራንበት መነጽር አያችሁ፣ የአእምሮ ሴታፓችን፣ አመለካከታችን በነገር ሁሉ እግዚአብሔርን ለማመስገን በመከራም ውስጥ ብኖር፣ ካልተለማመድን በቀር በምስጋና ህይወት ውስጥ መኖር አንችልም።